አሰላሙ ዓለይኩም ወራህመቱላህ ወበረካቱ ውድና የተከበሯችሁ ምለዓለም የትገኙ ኢትዮጵያውያን ሙስሊሞች እንደምን ከርማችኋል? እንግዲህ የኢትዮጵያውያን ሙስሊሞች የሃይማኖት መብት ጥሰት ጉዳይ በተለያዩ ዘመናት ከለሩን ቅርጹን እየቀየረ ዛሬ ላይ ደርሷል። ዛሬ የኢትዮጵያውያን ሙስሊሞች ላይ ከባድ ግፍ የተፈጸመበት ቀን ነው። እሱም እንግዲህ በሜክሲኮ በሚገኘው የተባረክ መስጂድ ላይ ፈረሳ፣ ህገወጥ የሆነ ፈረሳ የህግ ሽፋን የሌለው ግን በህጋዊ ሰዎች መሪነት የተከናወነ ውንብድና ተፈጽሞበታል። የኢትዮጵያን ሙስሊሞች ላይ እንግዲህ ይሄ ቦታ እንኳን እንደው በህገ ወጥ መንገድ እንኳን ታጠረ የሚል እንደው ናሬሽን ቢኖር መንግስት በአግባቡ በጠፍ ፀሐይ ነገሮችን ያስተካክላል እንጂ እንዲህ ሰዎች ሲተኙ ጠብቆ እዛ ውስጥ የሚገኙ ሰዎች በአግባቡ ለሰዎች መረጃ እንኳን እንዳያደርሱ ስልካቸውን ነጥቆ ለሰዓታት አግቶ አስቀምጦ እጅግ ውንብድና በተሞላበት እጅግ ነውርን የተላበሰ ተግባር ተፈጽሟል። ይህ ሲሆን ክብርት ከንቲባ ቦታው ላይ ነበሩ። በጣም በሚያሳፍር ሁኔታ እንቅልፋቸው አተው ከተማን ያለም አሉ። ምንላቸው ከንቲባችን እንቅልፋቸው አተው የሙስሊሞችን መስጂድ ሲያፈርሱ አድረዋል። ከሁለት ቀን በፊት አካባቢው ላይ መተው ቦታውን አይተው ሙስሊሞች ጥሩ ሰሩ በሚል ፎቶ ጭምር አንስተው አካባቢው ላይ ያላችሁ ልማትን በዚህ መንገድ ፈጽሙ ብለው የሄዱት ክብርት ከንቲባ ዛሬ ሐሳባቸውን ይሁን ምን ቀይረው እንደሆነ አይታወቅም። እንግዲህ ቀጥ ብለው መጥተው በእሳቸው መሪ ሰጭነት አካባቢው ፈርሷል። መስጂዱ ፈርሷል። የመስጂዱ አጥር ፈርሷል። የኢቲሞች ማደሪያ ፈርሷል። የኮሚቴው ቢሮ ፈርሷል። በርካታ የመስጂዱ ንብረቶች ላይ አስፈላጊ የሆነ ህገወጥ እርምጃ ተወስዷል። ለምን የትኛው ቤተ እምነት በዚህ ልክ የሚደፈረው የትኛው የቤተ እምነት ነው? በዚህ ልክ በሌሊት ተመትቶ ንብሬት ንብረቱ ሐሴቱ ጥሪቱ በዚህ ልክ የሚወድበው አይተን አናውቅም። ሙስሊሙ ሲባል በቀን ሀምሳ መስጂድ የሚፈርስበት በስናይፐር በየአቅጣጫው ሙስሊሙ በከርቀት ተተኩሶ የሚገደልበት አካሉ የሚጎርልበት ሙስሊሙ በማን አለብኝነት ከተራ የሰፈር ደንብ አስከባሪ ጀምሮ እስከ ላይኛው የፀጥታ መዋቅር ድረስ ተረባርበው የሚቦጭቁት የሚበሉት ሙስሊሞን ነው። ዛሬ ተባረክ መስጂድ ላይ ያየነው ጉዳይ ይሄ ነው። እንግዲህ ህገወጥ ተክባር ተፈጽሞ በሌለበት ተጨባጭ ለሀያ ዓመታት ያክል ቦታውን ያስቦታው ላይ ያስቆጠረው ይህ ተባረክ መስጂድ ማስፋፊያ ጠይቆ ምላሽ እንሰጣለን ተብሎ ነገሩ በስክነት እየታየ ባለበት ተጨባጭ ለሊት ስድስት ሰዓት ላይ መጥቶ እንዲህ አይነት አላስፈላጊ ውንብድና ያውን በመንግስት አካላት ያውን በትልልቅ የመንግስት ቦት ሥልጣን እርከን ላይ በሚገኙ ሰዎች መሪነት ከከንቲባ ጽፈት ቤት ጀምሮ እስከ ወረዳ አስተዳደር ድረስ የፌዴራል ፖሊስን ጨምሮ የአዲስ አበባ ፖሊስን ጨምሮ የክፍለ ከተማው ደንብ አስከባሪን ጨምሮ በዚህ መልክ ተደራጅቶ የመስጂዱን አካላት እስኪወጡ ጠብቀው ሰዎች እስኪተኙ ጠብቀው አዳሩን ሲያፈርሱ አደሩ። ተመልከቱ፣ ተመልከቱ! እንብድና ይህ ተግባር የፈጸማችሁ የትኛውም የመንግስት አካል አስፈላጊውን የሆነ እርምት በመውሰድ የሙስሊሙን ጥያቄ ትመልሱ ዘንድ አሁንም እንጠይቃለን። ካልሆነ ከዚህ በፊት ሲሆን እንደነበረው የትኛውም መስጂድ በስጦታ አልተሰጠንም ኢማ ደማችንን ከፍለን ሰዎች ሞተው በድርድር መስጊዶች ተሰጥተውናል ወይም በገንዘቦቻችን ገዝተን ያስፋፋ ነው እንጂ በተለየ መንገድና ሁኔታ መንግስት ለሙስሊሙ የዋለ ወለታ የለም። በተለየ በሚባልክ እርግጥ ነው አንዳንድ ነገሮች ኖሩ ይችላሉ። እርግጥ ነው ይኖራሉ፣ አንዳንድ ነገሮች የሉም ብሎ መካድ ባይቻልም። ስለዚህ መስጊዶች በቆሙ ቁጥር የግድ የሙስሊሞች ደም መፍሰስ አለበት የሚል ብሂል ያለው በየዘመኑ ከለሩን ቀይሮ የመጠ የመንግስት አመራር ካለ ሊጸዳ ይገባል። እኛ አሁን የምንጠይቀው በሰላማዊ መንገድ እንደ ተበዳይ ጉዳዮችን ሳናሽ ሞራሞን ረመዳን በመጣ ቁጥር እየሰበሰባችሁ አፍጥር የምታበሉን አይነት ሰዎች ብቻ አይደለም። እንዲህ አድርጋችሁ እንዳታስቡ። እኛ በሀገራዊ ሁለንተናዊ ጉዳዮች ላይ ንቁ ተሳታፊ የሆንን ገንዘብ ሲያስፈልግ ገንዘብ፣ ደም ሲያስፈልግ ደም፣ ክብር ሲያስፈልግ ክብራችንን ለሀገራችን የምንሰጥ ኢትዮጵያውያን ሙስሊሞች ነን። ይሄን በከፈልን በጎንዮሽ ግን እኛ ጋር የሚመጣው ነገር እጅግ ያሳፍራል። በጠፍ ለሊት ሰዎች በተኙበት ምን አይነት የሕግ ማስከበር ነው? ስለምንስ በቀን ማድረግ ፈራችሁና? ይሄንን ለምን በቀን መታችሁ አላፈረሳችሁትም? ህጋዊ ስላልሆናችሁ በህጋዊ ልብስ ካባ ውስጥ የውንብድና ተግባር የፈጸማችሁ የመንግስት አካላት በአግባቡ ጥፋታችሁን እንድታርሙ እንጠይቃለን።

ይሄ ላይብረሪ የነበረው ነሆ። ይሄ መስጊዱ ላይብረሪ ነው። ይሄ ቀጣዩ የወረዳው ቢሮ ነው። ቢጫ የተቀባው የመጅሊስ ቢሮ ቀጣዩ የመስጊድ ኮሚቴ ነው። ያዳር ላይ አይታሞሽ ቢሮ ነው። ወደቀው ሙሉን ያፈረሱት ጆ ወደቀቹ። አሁን ዳር ላይ አይታምሽ ቢሮ አይታምሽ የመስጊዱ እንግዲህ ይሄ ወረዳ ሰባት ወረዳ መጀመሪያ ወረዳ ሰባት በአሁኑ ወረዳ አስር ጠቅላላ ቢሮ አይታም ቢሮ፣ ስንትና ስንት አዎ ስንትና ስንት ወላጅ አልባ ልጆች የሚረዱበት ቢሮ የነበረ ነው። ይሄ ዳር ላይ የወደቀው ይሄ ቀጥሎ መስኮት መስኮት ያለበት ብታየው የመስጊዱ አስተዳደር ኮሚቴ ቢሮ ነው። ቢጫ ደግሞ የመጅሊሱ ወረዳ ቢሮ ነው። ይሄ ደግሞ መስጊዱ ቤተ መጽሐፍት ነው፣ ላይብረሪ ነበረ። አዎ ነው። ሙሉ ለሙሉ ከጥቅም ውጭ አድርገውታል፣ የምታየው